ያዩ የሚያደርግልኝ ድገመን ድገመን እንደዚህ ወዴት ነው ምታመጣው ዩለብ ለም እርሲያ ስለማድ ነው አይኔን አታስቅ ዋል ሴትዮ፣ ከኔ ምንድነው ምን የምትወድልኝ? አይኔን ነው? ጥርሴን ነው? ጡቴን ነው? ባቴን ነው? ቂጤን ነው? በቃ በቃ በቃ በቃሽ። እስከዚህ ከሰማነሽ ይበቃሻል። በጣም ተጨማለግሽ። በጣም በጣም በጣም እኔ እንደዛ ያላዩ እኛ አለን እኛ ነፈሩ እኛ ሮቦት እንመስላችኋለን። ምንድን ነው አታፍሩንም? እኛ ስንት ነው መቶ ሺህ ብር ነው። ብር ከብርማ አልፈናል። ለብ ቆየ ነኮ መንሱር አልፈታሃም። መንሱር አልፈታሃም። ቼክ እናደርጋለን፣ ይሄን ነገር ቼክ እናደርጋለን በጎግል። ቆይ አንዴ፣ አንዴ እንውጣ። ስክሪንሻት እናርግ፣ ስክሪንሻት እናርግ ከዛ ክሮፕ እናረጋታለን ክሮፕ እናርጋት፣ ሴቨርገናት ባክ እንበል። ና ጎግል እንግባ፣ ጎግል እንግባ። ከዛ ፎቶን እናስገባለን። እሽ ፎቶ ናስገባለን። ያው ፕራይሲን ኢትዮጵያ ብሎ ለራሷ ምትወልናል። አሪፍ ሆነልን። መንሱር እኔ ሻማ አበረላለሁ ችግር የለ። ማታ ያልሆነ አተኛኝ ተኝቼ አንገቴ ው ተቃሟል። ምንም አይደለም። ምንድነው ቢታመም ተፈጥሮ ነው ነው። ረ እንዲ አይባልም። እናንተ ሰዎች ረ እንዲ አይባልም። ምን ሆናችሁ ነው? ግን ለምን እኔ ላይ ታፈጣለን ሀሳቡን ያመነጫው እሱ እኔ እንደዚህ አይነት ኔቨር ማይንድ የሆነ ሀሳብ አላምንም። እኔ ግን እንደዚህ እየጠላችሁኝ በጣም መውዳችሁ ነገርስ በጣም ማለት ነው። በጣም መውዳችሁ ነገር በጣም ነው የሚያሳስበኝ። ወይኔ ውስጥ አያምንም የኔ ውስጥ ተጠራጣሪ ነው። ተጠራጣሪ ነው። ተጠራጣሪ ኤኒዌይ፣ ዛሬ በሚገራረሙ ቪዲዮች ተገናኝተናል። እናንተ ብቻ ዘና ፈታ እያላችሁ ጉዳችንንም ማየት ነው። ጉዳችንንም ማየት የኑሮ ውድነቱ እንግዲ እንደቀጠለ ነው። ህዝብ አስር ዚሮ እየተመራ ነው እየተባለ ነው። በፊትም ግን የኑሮ ውድነት አለ እንዴ ብለን ደግሞ ስናስብ እስቲ የበፊቶቹ ይንገሩ። ቅድም የኑሮ ነገር በጣም አስቸጋሪ ነው። በአስራ ዘጠኝ ዘጠና ዘጠኝ ማለት ነው ከፔስታል አቅም አስር ሳንቲም የሚሸጥ ፔስታል አስራ አምስት ሳንቲም ሆኗል። ሁለት ብር የሚሸጥ ሳሙና ሁለት ከሰባ አምስት ሆኗል። የኑሮ ነገር እንዴት መኖር ይችላሉ? በአሁን ሁለት ብር የሚሸጥ ሳሙና ሁለት ከሰባ አምስት ሆኗል። ሁለት ብር የሚሸጥ ሳሙና ሁለት ብዙ ችግር አለ። ኢትዮጵያ ህዝብ ደግሞ ቢረዳ ጥሩ ነበር። ለችግር ግን አይረዳም። ብዙ ችግር አለው። አንድ ኪሎ ፍርኖ ዱቄት አምስት ብር ገብተዋል። አላሉም? የእናንተ ግፍ ነው እኮ አሁን እየደፋን ያለ ነው። ሽሮ ሰባት ብር ገብተዋል። ምንም ችግር አለው። ሰው መኖር አይችልም። እያንዳንዳችን ኑሮውን አልቻል ነው። ኑሮ በጣም ከብዶናል። እስከ መቼ ነው በዚህ ሁኔታ መቀጠል የምንችለው? ለምሳሌ የአንድ ሌትር ዘይት ዋጋ ከስምንት ብር ተነስቶ ነው ሀያ ብር አንድ ሌትር። ስለዚህ እንዴት አድርገን ነው መኖር የምንችለው? ለምሳሌ ስንዴ ተሰጠ። ስንዴ ማለት ስንዴ ብቻው ምን የምናደርገው ነገር የለም። በኑሮ ውድነት ሁላችንም በየጓዳው አይደለም፣ የውጭ እንግዳ ለማስተናገድ ልጆችን እስከ መጥላት ደረጃ የተደረሰበት ሰዓት ነው። እነዚህ ሰዎች ግን አሁን አሉ የሚለው ደግሞ ትልቁ ጥያቄያችን ነው። አሁን አሉ ይሄን የኑሮ ውድነትን አይተዋል። ፋሚሊ፣ ይሄ ነገር የምር ነው እየተባለ ነው። እስቲ እንሞክሯለን፣ ለስጎ እኔና እሷ፣ ሁላችሁም እንደምታውቁት ባልና ሚስቶች ነን። እሱ እውነታውን እንደሚያወራ እንታዘቦች። አተ እሺ፣ ታፈቅረኛለች። አተ ፌክ ፌክ ነው። እሺ፣ እኔ አፈቅራታለሁ። አት ይሄ ነገር ምን? እሺ በቃ ተበልተሃል ማን አንተ ያገባከው፣ እሷ ሳትወድ በግዷ በዚህ ስታይል ነው ያገባከው ማለት ነው። እንደዚህ አግብቷት ነው። አሁን እንትን የተወዛገበበት አስተኛት። አስተኛት፣ አዲ እንደ ሬሳ ከዛ በቃ መኪና ውስጥ አስገባት ከቤተሰቦች ጋር ልትሰነባበት እና በዚህ ስታይል አግብተ ነው አሁን እሷ እንደዛ እንትን ያለችው ማለት ነው። ወይ ጥሩ ተናገር ወይም ዝም በል። እንደዚህ ዓይነት ባህል ግን ደስ አይልም። የምር የሆነ ስሜት አሉ በየቤተሰብ ፍቅር ምን ያክል እንደሚገልጽ ተመልከቱ እና የሀገራችን ወግ ደግሞ ጠፍተዋል። ምን አይነት ቪዲዮ እየተለቀቀ እንደሆነ እም ግራ ገብቶኛል። ግራ ገብቶ እኔ ብቻ ለምን ግራ አጋባለሁ? እናንተ ማብራችሁ ግራ መጋባት ነው ያለባችሁ።

ዋናው መትረፍ ነው። ብትቦጨርም ችግር የለውም። የፍቅር ፍቅር እፎይ፣ ምን እያለን ነው? ግን ምን እያለን ነው? ኢናላሁ ወመላኢከቱ ይሰሉና አለ ነቢ ያዩ። እሺ ከፍ አድርገው። አሁን እንደነዚህ አይነት ሰዎች ናቸው እስልምና ናውቃለሁ ብሎ በእስልምና ላይ ትችት የሚያቀርቡት። የምሬ ነው የምላችሁ። እና እናቃለን ብሎ ነው ኬት ነው ይህን ኮንፊደንስ የሚያመጡት? ቆይ አይ ኮንፊደንሱ ኬት ነው የሚመጡ? ንገሩኝ ይሄን ኮንፊደንስ። እኔም እኮ ይሄን ኮንፊደንስ እፈልጓለሁ። እኔ ዛሬ ስንት ነገር ሰራ ነበር፣ እንደዚህ አይነት ኮንፊደንስ ቢኖረኝ። የምሬ ነው የምላችሁ። የሆነ ነገር አውቃለሁ ብዬ እየገባሁበት በቃ በኮንፊደንስ የማውራ ከሆነ ስኬታማ እሆን ነበር

ወስሊማ ተሰሊማ ኧረ ይህን ሰውዬ የምታውቁት የሆነ ነገር በሉት። ምን ኬት ነው የምታመጣውማ? እንደዚህ አይነት አረብኛ እኮ የለም ሁላ። ይሄ እንደ አዲስ ብትፈጥረው ራሱ የሆነ መግባቢያ የሆነናል። ሰባት ሺህ ሰው ቁጭ ባለበት ነው የተገደለችው። ቫለንሲያ ማርኪዝ ትባላለች። ሜክሲካዊ ናት። 23 አመቷ ነው። እንደምታዩት ላይፍ ላይ ቁጭ ብላ ነበረ የራሷ ጸጉር ቤት ውስጥ እየሰራች ላይፍ ላይ ቁጭ ብላ ነበር እና እንደምታዩት ፊቷ ምና ምንም አይነት ፈገግታ የለውም። ደስ እያላት አልነበረም። እና አብረዋት ለሚሰሩ ለጓደኞቿ ልሄድ ነው ወይ በጣም እየደበረኝ ነው። ጥሩ ስሜት እየተሰማኝ አይደለው እና የሆነ ነገር ሀፕን ሊያደርግ ነው እየታወቀኝ ነው ናም ስትል ቆይ አንዴ የሆነ በጣም ኤክስፔንሲቭ የሆነ ጊፍት እየመጣልሽ ሆኗል ጠብቂ ይሏታል ማለት ነው። እና እሷም እሺ ትልና ትቀመጣለች። ግን ማን ነው ምናምን ነገር ስትል ማንም ሰው ምንም ነገር ሊነግራት አልቻለም። ጠብቂኝ በግማሽ ሰዓት ውስጥ እደርሳለሁ ምናምን ነገር አላት። እና በጣም ግራ እየተጋባች ነው። ለዳቴ ፌብሩዋሪ 14 ነው። ስለዚህ ማን ስጦታ ሊልክልኝ ይችላል? ማን እንደሆነ አላውቅም ግን ጠብቂኝ በግማሽ ሰዓት ውስጥ ደርሳለሁ ካለኝ ረዥም ሰዓት ሆኖታል ጓደኞቿን ምን ብላ ትጠይቃቸዋለች። ይሄ ነገር እውነት ይመስላቸዋል ሲሪየስ ይመስላቸዋል። ማን ነው እየተጫወቱ ብኝ ነው እንደ ምናምን ነገር ስትል ጓደኞቿ ሲሪየስ ነው ይሏታል። ይኸው እዚህ ጋር ሲሪየስ ነው ጠብቂ ምናምን አምነ ይሏታልና ቁጭ ብላ ትጠብቃለች። እዚህ ጋር እንደምታዩት ይመጣና ሰላም ይላታል። እንዴት ነሽ ምናምን ይላታል። ሰላም እንዴት ነው ምናምን እያላችው ይኸው እዚህ ጋር እያያችሁት ነው። ምዩት አደረገችው ማለት ነው እሱን ለማናገር አወራችሁ ምናምን። ሰውዬው ይሄ ነው እዚህ ጋር ያለው ማለት ነው። ከዛ በኋላ እሱን እያዋራቸው በቃ አጭር ደቂቃ ነው። እዚህ ጋር ላይቭ ላይ እኮ ነው፣ ኦንላይን ላይቭ ነው። በጣም ብዙ ሰው ነው የሚያት። 7000 ሰው በላይ ነው ቁጭ ብሎ እያያት ያለው። ከዛም በኋላ መጀመሪያ አዩ እዚህ ጋር እዚህ ጋር ሆዷ ጋር ተኮሰባት ማለት ነው ሆዷ ከዛም በኋላ ደግሞ ሆዶ ጋር የተተኮሰባትን ዝቅ ስትል ጭንቅላቷ ላይ ሁለቴ የተተኮሰባት አንደኛው ሆዷ ላይ ነው አንደኛው ጭንቅላቷ ላይ ነውና አጠገቧ የነበሩት ሰዎች በጣም በሚገርም ሁኔታ አልጮሁም፣ ምንም አይነት ሪያክሽን አላሳዩ። አብረዋት በጣም ከሶስት ሰው በላይ አለ። ከዛ በኋላ ግን ይሄው እዚህ ጋር በደንብ አትታያችሁም፣ ግን ልጅቷቻት እና አብራት የሚሰራው አነሳውና ስልኳን ይሄው እዚህ ጋር እንደሚታየው ላይቭን ታጠፋለት ማለት ነው። ፖሊሶች መጡ ምናምንና አብሯት የሚሰሩ ሰዎች ጓደኞቿ ናቸው ይሄን ነገር ያደረጉትና፣ በጣም በሚያሳዝን ሁኔታ ልጅቷ ታውቋት ነበር ይሄ ነገር ሀፕን እንደሚያደርግ። ምክንያቱም ወደ ቤቷ ልትሄድ በጣም መጥፎ ስሜት የተሰማኝ ነው ወደ ቤት የመሄድ ፈልጋለሁ ብላ ልትሄድ ስትል ነው ጓደኞቿ ያስቆዩአት እና ይሄን ነገር ያደረጉት ማለት ነውና አጠገባችሁ ያለ ሰው ጓደኛ ምን እንደሚያደርጋችሁ አታውቁምና። በጣም ቆንጆ ናት፣ በጣም ብዙ ተከታይ ያላት ላይቭ ላይ 7000 ሰው ነው። ትልቁ መፍራት ያለብን ነገር ምን እንደሆነ ታውቃላችሁ? መጥፎ ጓደኛ። የምሬ የምላችሁ ምንም ያክል እናንተ ጥሩ ሰው ብትሆኑ መጥፎ ጓደኛ ካላችሁ መቼም ቢሆኑ ሰላም አታ መጥፎ ጓደኛ መች እንደሚጎዳ እና እኛ ጋር የሳቀኛን እየመሰለ እንደዚህ አይነት ሲራ የሚሰራ ከሆነ አስቡት። ከኔ ምንድነው ላይክ ምን አይኔን ነው ጥርሴን ነው ጡቴን ነው ባቴን ነው ቂጤን ነው? እረ ወላሂ ሺ ልጅ እየተጨማለቀች ነው። ወላሂ ነው ብላች፣ በጣም በጣም እየተጨማለቀች ነው። ምንድን ነው የምትለን? ቆይ አይ፣ እንደዚህ ቢያንስ በቃላቶቿ ለመናታ ምንድ ጋዝ ጋዝ ያለችኝ አሁንስ? እንዴት እንደረነገጣ ወጣውት። እሺ ታኔ የምትወደው ጥያቄ ነው። ምን እነሱ የሚወቁት እኔም በዛው መስማት ይፈልጋለሁ። ንገረኝ፣ ምን ነው የምትወደልኝ ላይክ ስታየኝ ወይንም ምን ማረከ? ምን ነው የተመቸ? በመጀመሪያ አስተሳሰበሽ አቤት አቤት፣ ትደሰታለሽ ደግሞ እመስሏት። ከዛ በኋላ በመጀመሪያ ፈገግታሽ፣ ከዛ አይነሽ፣ ረዝረዝ ያለ ጥርስሽ ረዝረዝ ማለት እኮ እንዲህ በቃ አሁን ማለት ነው። ሰልከክ የተስተካከለ ጥርስ ያለው አፍንጫሽ። አሁን ዋሸ እውነት ነው። አሁን አ አው የሚታየኝ ሌላ ሲሆኖ ቆይ እስኪ ቆይ ቆይ ቆይ ቆይ ቆይ ቆይ ቆይ፣ በደንብ ሊያት አፍንጫ አፍንጫ አፍንጫ አፍንጫ እኔ እንጃ። እኔ ያልታየኝ ምሳውን ስ እሷ ምን ትላለች? ግን መኪና መኪና መኪናውን ማታ ነው ወይዬ ስለው ብር ይሄና ህል ሆኗል። ለምን ዲዛይር አትወስድም? ከፈለግ ለሌላ ነገር ካልፈለግከው ብሩን አለ ቆ ይችልልኛል ያልኩት። አሁን ኦልሞስት እኮ ይችላል አለ እና ስለው በቃ ጠዋቱ ውሰዳል። ዊች ኢዝ ማታ ሁለት ሰዓት ላይ መኪና የመግዛት ሀሳብ የለኝ። ማታ ሶስት ሰዓት ላይ ውሰደው አለኝ። ሶም መንጃ ፈቃድ ነበር መኪናውን። ሂጅ ወሰደው። ምን ተሰማክ? ገረመኝ። ይህን ነገር ኖቲስ ያደረግኩት በቅርብ ነው። ገብቶ ይሻላ ያኔ አሁን ከዛን እዛ የሚያቁኝ ጓደኞች እንደዛሬ መኪና የለም። መኪና ልገዛ ነው የሚል ሀሳብ የለኝም። አክቹዋሊ የሆነ ነገር ሳደርግ ለሰውም አልነግርም እኔ። ከዛም በሆነ ቀን እና መኪና እየነዳሁ ሲያ አስታውሱት ማለት እንደዛ ያልኩት እና አንዳንዴ እግዚአብሔር የአፌን ቃል ሁሉ አይዟችሁ፣ እኛም ይኖረናል የሆነ ጊዜ እኛም እንገዛለን እንገዛለን በቃ እኔ ግን ስገዛ እናንተን አረሳም እናንተ ግን ከገዛችሁ ማለት ነው እኔን ከረሳችሁ ያስተዛዝበናል ቲክቶከሮቹ እንዳልኳችሁ አፍልቶ አሉ ሌላው ደግሞ መንሱሬ ምን እያለን እንደሆነ እኔም ግራ ገብቶኛል ለናሁን ፎንቲ ራሱ በቀደም 500 ሺህ ብር ከፍላለሁ እያለ ነበር በምን በፎሎወርስ በፎሎወርስ አንድ ሚሊዮን ፎሎወርስ ከገባክ እኔ 500 ሺህ ብር ከፍላለሁ እያለ ነው ሌላው እንደዛ እያለቀሰ ተርቦ እያለቀሰ እንደዚህ አይነት ጨዋታ ይጫወታሉ ኤኒዌይስ አሁን ግን ምን እያለን ነው እስኪ ስንት ነው? መቶ ሺህ ብር ነው? ሁለት ሺህ ብር ብር ከብርማ አልፈናለም። ሲቆየን ኮዛ ቆይ እስኪ አሁን ስራችንን እንሰራለን። ከብር አልፈናል ነው ያሉት። ቆይ እስኪ ጠጋ እናድርግና ስራችንን እንስራ። ሰዓቷን መጀመሪያ ስክሪን ሹት እናደርጋለን። ከዛ ጋላሪ ውስጥ ይገብልናል። ጋላሪው ላይ እንሄድና ክሮፕ እናደርገዋለን። እሺ። ክሮፕ እናድርገው፣ እናሳንሰው ከዛ ቻጂቢቲ እንሂድ እስቲ ቻጂቢቲ ደን እንጠይቅ እናስገባለት እና ዱ ዩ ናው ዚስ ዋች ጥያቄ ምልክት አድርገንለት ታጅቪት እንግዲህ ይቀባጠራል። እንግዲህ ሌላ ሌላ ነገር ነው የሚያወራው። እንግዲህ አሁን ምንድን ነው እያለ ያለው ዚስ ዋች፣ ምን ምን ሌላ ፕሮባቢሊቲ ውስጥ ገብቷል። ኤኒዌይስ እስቲ ሃው መኒ ዶላርስ? ሰዓቱን ራሱ አላወቀውም፣ ታውቃላችሁ፣ ጢፍ እያለ ነው። እያያችሁ ነው። ጢፍ ይሄ ከሆነ ይሄ ከሆነ ይሄ ከሆነ ይሄ እስቲ ጎገል እንሂድ። ጎገል ሂደን እንጠይቀና፣ ጎገል እንግባ። ከዛ እናስገባለት ፕራይስ ፕራይስ ኢን ኢትዮጵያ ብሎ ለራሷ አመጥቷል። እሺ ቢግ ባንግ ሞዴል ከሆነ አስር ሺህ ዶላር በኢትዮጵያ ብር እስከ 5 ሚሊዮን 700 ሺህ። አይዞሽ ገለተ አይዞሽ አይዞሽ በቃ ምንም ማድረግ አይቻልም። ይሄ ነገር ተገቢ ነው ወይ? በነገራችን ላይ አትሌት ቀነኒሳ በዚህ ነገር ተናዶ ይመስለኛል፣ የሆነ መልስ ሰጥቶ ነበር። ምን አይነት ምላሽ ሰጥቷል? አትሌት ቀነኒሳ በቀለ ድሃ በበዛበት ሀገር ሀብታምም ድሃ ነው ሲል ያደረገው ንግግር እንደ አዲስ በብዙዬ ዘንድ መነጋገር ይሆኗል። ሁለት መረጃዎችን ልንገራችሁ። አትሌት ቀነኒሳ በቀለ ከጋዜጠኛው በውጭ ሀገር እንደምናየው አትሌቶች እጅግ ዘመናዊ እና ውድ የሆኑ መኪኖችን ሱፐር ካር ነው የሚነዱት፣ ቀነኒሳስ ምን አይነት መኪና ይጠቀማል የሚል ጥያቄ አቅርቦለታል። ቀነኒሳም ሲመልስ ታዲያ እውነቱን ለመናገር በሀገራችን ውስጥ አለይ ብለ ዘመናዊና ውድ መኪና ይዘ ለመውጣት እሊና አይፈቅድልህም። ምክንያቱም ከቤት ወጥተ እስክትመለስ ድረስም በየመንገዱ የሚቸገር የሚኖርበትን የሚበላውን አቶ የሚለምን ሰው ታያለም። በዚህ ሁሉ ሁኔታ ውስጥ ታዲያ አንተ አለይ ብለ በዚህ ህዝብ ላይ ለመታየት መሞከር ምን ትርጉም አለው? እንደው አንድ የድሮ አባባል አለ ሲል ቀነኒሳ ይናገራል። ድሃ በበዛበት ሀገር ሀብታምም ድሃ ነው ሲል መልሷል። ይህም ታዲያ በብዙ ዘንድ እንደ አዲስ መነጋገር ሀገር እንዲሆን አድርጎታል። ረ ተባረክ፣ ረ ተባረክ። ድሀ በበዛበት ሀገር ሀብታምም ድሀ ነው። ወይኔ፣ ወይኔ! ይህን ሰውዬ እያወቃችሁ ትላንተ ቪዲዮ ለቅቄ ነበር፣ እዛ ላይ ለቅቀዋለሁ። ይህን ሰውዬ ምን አይነት ሰው እንደሆነ እንዴት እንደሆነ ላይፉ እንዴት እንደሆነ ነግሬያችሁ ነበር። አገር ተኒ ቀልቢን ሲንጫብ ሀገ ሰአቲ አማ ከነት ጉያ ለመኬሰት ብሪ

ኩንፋ ፈያኩን ስለሆነ በቃ ትንሽ ደቂቃ ይበቃዋል። እሱ ላይፋችን እንዲቀይር ብቻ ከፈለገ በቃ ላግኘው አላግኘው ቀዳ ቀደርቱ ያለ ነገር ነው ግን ይህን ታክል ተስፋ ለማስቆርጠት እኮ ነው ሙክሩ ሌመችም ተስፋ አልቆርጥም። ሞክሬ ሳልሞክር በተስፋ ከመኖርና ሞክሬ በወድቅ ይሻላል። ምክንያቱም እንደማይሆን አውቄ ሌላ አዲስ ቤት እጀምራለሁ። ግን ሳልሞክረው ግን እኔም ሌላ መንገድ ላይ መሄድ አልችልም። እየኖርኩም ደግሞ ሳይሆን እየሞትኩ ነው የሚሄደው። ስለዚህ ዋናው ነገር በቃ ሞክሮ መውደቅን የመሰለ ነገር የለም ሳይሞክሩ በተስፋ ከመኖር እና ብቻ እንደገና አበርታችሁኛል ማለት ብዙ ሰዎች ተስፋ ለማስቆረሰት ሞክሩ እንዴ ያሳያልሁኝ። ሞክራለሁኝ በቃ ብዬ ራሴ ጋር እንደገና በአዲስ እንድነስ አድርጋችሁኝ። ያ ነውር የሰራ አስመሰላችሁትኝ። ነውርስ ካሰባችሁትኝ ብዙ ሰው የሚያልፍበት ሕይወት ነው። የአንደበቱን ቋጥሮ ወይም ደግሞ የልቡን ማድረግ እየፈለገ ሳያደርግ እየታመመ የሚኖር ወይም ደግሞ የሚፈልገውን ትቶ የማይፈልገውን የሚኖር ሰው ነው ሞኝነት ይመስለኛል። እና ወደ ቤተሰቦቹኝ ማለት አው ቪዲዮ ብዙ ሰዎች አስደብሯቸዋል። ማለት የሚያስደብረው እኔ እንደዛ መሆን አይደለም። ሊያስደብራሽ የሚገባው ማለት እኔ ስሜቴን ተናገርኩኝ። ያገኘትኝ ላይክ፣ የሆነ ሰው በቃ የሆነ ሰው ጠብቃችሁት፣ የሆነ ሰው ሰፍ ብላችሁ ስታዩትኝ የምታደርጉት ብላ ይጠፋቸዋል። እና እሱም እንደዛ ሳያደረገ ግን ምንም ነገር ልቤ ጋ ሌላ ነገር የለው ማለት እንደሆነ አይነት ስሜት ይሰማኛል። ደግሞ ፍቅር ነው ፍቅርን ደግሞ ከፍ ብሎ የሚያገኝ የለም ዝቅ ብለህ እንጂ። ፍቅር የፍቅር ትርጉሙን እኮ መስዋዕትነት ነው አይደለም? በጣም ልብ የሚነካ ታሪክ። በጣም ልቤ ቆሰለ፣ አለቀስኩኝ። በውስጥ በጣም በጣም በጣም አልቻልኩም። እኔ እና ፍቅር መስዋዕትነት እንደሚፈልግ ከአንቺ ነው የተማርኩት። ብዙ ነገር ከአንቺ ተምረናል፣ እናመሰግናለን። ለዛሬ ያስንላችሁ ፕሮግራም ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወረህመቱላሂ ወበረካቱ።